ሄሎ ሄሎ፣ እርዳታ ፈልጌ ነበር። በጣም እርዳታ ያስፈልገኛል። በጣም ያስጨንቃይም ኃይል አለ። በጣም እርዳታ

በጣም ተጨንቅ ያለው። በጣም በጣም በጣም እያስጨነቀኝ ነው። መጸለይ አልችልም። ማምለክ አልችልም። እግዚአብሔር ቃል መስማት ማንበብ አልችልም። በጣም ጨንቆኛል፣ በጣም አስጨንቆኛል። ሰላም አይሰማኝም። የሚሰማኝ ሁሉ ጭንቀት፣ ብስጭት፣ በሽታ። እንቅልፍ የለኝም። ሁሌ በሌሊት ቀን ጨነቃለሁ። ዝም ብሎ ይጨልምብኛል። ያስጨንቀኛል ብሎ ሳቃያለሁ። ምን እንዳደረግኩ አይገባኝም። በእርግጥ አልጸልም በእርግጥ እንደሚታይ አልን ውስጤ ተቆጣጥሮታል፣ አይምሮን ተቆጣጥሮታል። መልካም ነገር እንዳለ ያውቃለሁ፣ ብጸል ህግ እንዳለ ያውቃለሁ፣ ግን ወገበን ይዚያዜ ጎንበስ ማለት አልችልም። ጩጋራጋ ይቃጥለኛል። ከዛ ሲያስጨንቃ የነሳና እንዴት መጸል እንዳለብኝ አላቅም። ሃሎ ሎ ሃሎ፣ በፍጹም አትጨነቂ። ኢየሱስ መንገድ ነው፣ የህይወት ዋስትና ነው። ኢየሱስ ጋር የተጠጋ ሁሉ የህይወት ቃል አለው። ኢየሱስ ጋር የሚጠጋ ሰው ሁሉ ይድናል እንጂ አይጨነቅም። ከተኛው ጭንቀት ውስጥ ይባወሳል እንጂ አይጨነቅም። መጽሐፈ ምሳሌ ጋራ ምዕራፍ አርባ ቁጥር 31 ላይ ሄዳችሁ ስታዩ የሚለው እንደዚህ ነው። ይቅርታ መጽሐፈ ምሳሌ ምዕራፍ ሶስት ቁጥር ከ5 እስከ 6 ያለው እግዚአብሔር ቃል አነብልሻለሁ። እንዲህ የሚል ቃል አለ። በፍጹም ልብ በእግዚአብሔር ታመን፣ በራሲ ማስተዋል አትደግፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱ ጎዳናን ያቀናላል የሚላለኝ በብፁም አሰማም በብፁም አሰማም እኔ እያለሁ በብፁም አሰማሁ እኔ እያለሁ በብፁም አይሆንም። እንደዚህ አይነት ነገር አትምከራት። እንደዚህ አይነት ነገር ከመከርካት የባሰ ጭንባት አለሁ፣ አስጨልምባት አለሁ፣ አናድዳት አለሁ፣ አሰቃያት አለሁ። የእኔ ናት እሷ። ልትይዛት አስችልም። እሷ መጸላ አችልም። እሷ ቃል ማንበብ አችልም። ለእሷ ቃል እንዴት ትናገራለህ? እንበሳጫ አለሁ። ከቻልክ ራስ ይዘውቻል፣ ራስን ረዘው ጠብቅ እንዴት እንደዚህ አይነት ነገር አይሆንም! አይሆንም! እኔ እያለሁ በፍጹም። ስራዬ ምን ሰርቼ ነው የምበለው? ምን ሰርቼ አይሆንም። አሰማም፣ አሰማም፣ ይሄን ነገር አላደርስም። ሶ እኔ ባ ማንበብ እፈልጋለሁ፣ እንደዚህ መሆን በችል። አሁን እንደዚህ ስሰማ ራሱ ጨንቀኛል፣ በጣም ያስጨንቀኛል፣ በጣም ያበሰጭ ስምስም፣ እንደዚህ ጆሮ አትስጪ። በፍጹም ጆሮ አትስጪ። የእግዚአብሔር ቃል የጸና ግንብ ነው። የእግዚአብሔር ቃል የሚጸና ነው። የእግዚአብሔር ቃል የሚያበረታ ነው። የእግዚአብሔር ቃል እጨምርልሻለሁ። ይሄ ቃል ለአንቺ ኃይል ይሆንልሻል። መዝሙር መዝሙረ ዳዊት ላይ 28 ቁጥር 7 ላይ ደስታይ ስታይ እግዚአብሔር ኃይልና ጋሻ ነው፣ ልብ በእርሱ ታመነ፣ እኔም ተረዳው፣ ሥጋዬ ደስ ይለዋል። በቅጄም አመሰግናለሁ የሚል ቃል አለ። እንዴት እንዴት እንዴት ደግማ አለ፣ እንዴት ደግማ አለ። እኔ ምን አድርኩኝ? ምን አልኩኝ? ምን አልኩኝ? እኔ ናት እሷ። እሺ እኔ ናት እኔ ገዝቻታለሁ፣ እኔ ወርሻታለሁ። አትናገራት እንደዚህ፣ አትበላት እንደዚህ። እኔ እያለሁ እንደዚህ ያሰማም ቃል አትጻል የምን ያለው አንተመርከም ስማ፣ ስማ፣ ስማ። ታበልክ እኔ የኔ ናት እሷ ገዝቻታለሁ፣ የራሴ ያድርጋታለሁ። ቲክቶክ ላይ ጋብዛት አለው፣ ዩቲዩብ ላይ አስቀምጣት አለው። ግዛው ማለት

አትችልም። በጣም ተናድጃለሁ እኔ በጣም ተናድጃለሁ። እኔ እግዚአብሔር ቃል ትናገራለህ እንዴ? እሷን አይምሯን ይዛታለሁ አይምሯን ይዛታለሁ። እንዳትሰማ አድርጋታለሁ። ብትሰማ እንዳትባረክ አድርጋታለሁ። ጤናውን ይዛታለሁ። የኔ ናት፣ እንደፈለግኩ ማድረግ ይችላለሁ። እንደፈለግኩ ማድረግ ይችላለሁ። የኔ ናት፣ የኔ ናት። የስ የስ። ይኸው እኔ በጣም ፈልጋለሁ። የእግዚአብሔር ቃልን መስማት ፈልጋለሁ። በእግዚአብሔር በምድር ቤት መኖር ፈልጋለሁ። እግዚአብሔርን ማስደሰት ፈልጋለሁ። እግዚአብሔር የኔ ነው፣ እኔም የእሱ ነኝ። እኔ በጣም የምፈልገው እግዚአብሔርን ማመስገን፣ ማምለክ፣ እሱ ማዳን ነው። ግን እኔ ሁሌ የምፈልገው እንደምፈልገው አይሆንልኝም። በጣም ውስጤ በቃ አሁን ዛሬ ሰማው ስነገን ያው ነኝ። በጣም ነው በቃ የሚሰቃይበት በጣም ነው የምጨነቅበት በጣም ነው በእውነት እንዴት። አድኑኝ እባካችሁ፣ መጥቷችሁ እኔ ላይ ያለው ክፉ መንፈስ ይሰሩልኝ። እኔ ላይ ያለው መንፈስ እባካችሁ፣ እስር ቤት አስገቡልኝ። እኔ ላይ ያለው ሁሉ ጊዜ የሚያሰቃይ ይሄ መንፈስ እንዲፈታ ፈልጋለሁ። አዎ እሺ፣ እሺ። አሜን፣ እሺ፣ አመሰግናለሁ። እሺ አመልካለሁ ኢየሱስ፣ አሌሉያ፣ አሜን፣ አሜን፣ አሜን። እልልልልል ሰማለሁ። ችግር የለም እንዳሉኝ አደርጋለሁ።

በኢየሱስ ክርስቶስም አስራለሁ፣ የክፉ አጋንንት፣ በኢየሱስም ከጨለማ የምትላክ የዘንዶ ጉልበት አሁን ታሰር። በእግዚአብሔር ስም አስሬአለሁ፣ ታሰር። በጌታ በኢየሱስም በቃል ይዣለሁ፣ በሲኦን ላይ አስሬአለሁ። በኢየሱስም እሷ የእግዚአብሔር ናት፣ ልትግዛት አትችልም፣ ልትይዛት አትችልም። ልክ አት በኢየሱስም፣ አውለቆሻል ለቆሻል፣ ሰላም ሆኖሻል። እግዚአብሔር አመሰግኝ፣ እግዚአብሔር ፊት አመልኪ፣ እግዚአብሔር ታመ የእግዚአብሔር ቃል ኢሳያስ አርባ ቁጥር ሰላሳ አንድ ላይ ደሰታይ እግዚአብሔር መታመን በእግዚአብሔር መታመን እግዚአብሔርን በመተማመን የሚጠብቁ ግን ኃይላቸው ያድሳሉ፣ እንደ ንስሩም በክንፍ ይወጣሉ፣ ይሮጣሉ፣ አይታከትም፣ ይሄዳሉ፣ አይ ደክሙም ይላል። አትድከሚ፣ ጆሮ አትስጪ። ለዛ አጋንንት ስራ አትያዢ። እግዚአብሔር ከአንቺ ጋር ነው። እግዚአብሔር ይረዳሻል። እግዚአብሔር ይባረግ። አሜን። እሺ፣ አሁን ሰላም ነው። አሁን ሁሉ ደና ነው። እግዚአብሔር የምስጠልን እኔ ተፈውሽ ያለው ፈቅጄም አመሰግናለሁ። ፈቅጄም አመልክ አለሁ እግዚአብሔር ምስጋና ይሁን። የአምላካችን የእግዚአብሔር ብርሃን በላዬ ይሁን።